ሰላም፣ ሰላም እንዴት ናችሁ? የዘማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ የትላንት ነው ቀን አልፎ ዛሬ ደግሞ አዲስ ቀን መጥቷል ማለት ነው። በጣም አሪፍ ድራማ ይዤላችሁ መጥቻለሁ። ሰራተኛ ያደይ ድራማ ነው። በጣም ደስ የሚልና ትምህርት አዘል የሆነ ድራማ ነው። እሱን ይዤላችሁ መጥቻለሁ። እንግዲህ ወደ ቪዲዮ ከመሄድ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ በትህትና እጠይቃለሁ። ወደ ቪዲዮ ላይክ ቴፍ ረድቼ እኔ ማን ይረዳኝ? እዚህ ቤት ውስጥ እኮ ከአንተ ና ከባርኩት ጭኔ ማንም የለኝ። ከአንተ ጋር ሲሆን የሚሰማኝ ደስታ ማንም ሊሰጠኝ አይችልም። ቴፍ አንቺ የሰውን ስሜት ሳትረጅ እንድረዳሽ ትፈልጊያለሽ። ትሰሚኛለሽ? እኔ አንቺ አይደለሁም። መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? ለመሆኑ እኔ ከአንተ ጋር ለመሆኑ ምን ያንሰኛል? ምን ያንሰኛል? ሶስ የምትደሰች ሴጣንሽ። ሰሚኛለሽ? የሰው ስሜትን ለመረዳት ሰው መሆን ይጠበቅብሻል። እሺ ሰው አይደለሽም እያልከኝ ነው? ስትሰሚኛለሽ፣ እኔ ለአንቺ አይደለሁም እቺ ፍቅር የተባለች ሰይጣን አንጠልጥ እያመጣታለሁ። አለበለዚያ ግን ምን ምን ያርፈተብታ ነው። እንዲሁም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁ ይጡ እና አብረን እንውጣ። ስልኬን ቁጭ አድርጊ፣ ልትሰርቂ ነው? ቆይ ደግሞ ምንድን ነው ሲያምሽ? ተመልሰች ስመጠሽ ያልጠየቅሽኝ ሁሉን ነገርሽን፣ ቆይ ይምጣ፣ ሁሉ ነገርሽን ዘክስኬ ነው የምነግርልሽ። ባክናት ወንድ ልጅ አይደለ ቆምጠን እንበል አው ልክ ነሽ። ሁለቱ ቤት ውስጥ ሁለታቸውን ከሆኑ በቃ ተጋደሉ። ልቀቀኝ ልቀቀኝ እያለች እንግዲህ እንትና ተጠለፈች ማለት ነው። በጣም አጓጊን። ዘወር በልልኝ። በአሁኑ ጫፌን ተናቀኝና እንደባለፈው ዝም አልልህም። አደይ ያላለፉት ያላሰኩትን ነገር አታሳስበኝ። እፈታሻ አለሁ እስተፈለገች ሰዓት ድረስ እዚህ መቆየት ያለሽ ብሏታል አላት ማለት ነው። ሆነ እያለች እየዘፈነች ልቤ እንዲረጋጋ አንቺ ከነጋማ ወዲያ ማለ እያለች እየዘፈነችል ነው በጣም ደስ ይላል ማለት ነው። እኔ ኮ አንቺ ጋር አንቺን ያገባ ሁሌ መሳቆ ነው። እኔማ ምስታለች። ከዚህ በኋላ አንቺን አትፈልገኝ ማለት ነው። አንቺማ የራሽ ቦታለች። ምን ቦታለሽ? ያው ሲደብረኝ በሀሳብ ስዋጥ ቡሴ ስጨነቅ የት መጣች ሲባል ፊት ለፊት ቁጭ ብላ ትዘፍናለች። ትጨፍራለች። እንዳንቺ አይነት ሰው እኮ ማግኘት በጣም ከባድ ነው። የምርህና የዚህ ያህል ዘና አደርግሃለሁ። እስቲ ለዚህ ሙቀታ አንድ ዘፈን ዘፈኝልኝ። ደስ ያለሽን። ቤቴ ሄዱ ደስ አይልም፣ ሌላ ዘፈኝ። እሺ ቆይ። እሺ ራሷ ጠግባ ሄደችን። ቁንጭ ማንም አላስወጣትም፣ ግን እሷ ሌላ ሰው ቤት ገባላው አለች። ደሞ ለአንድ ሰራተኛ ሰራተኛ እንዲህ መሆን አይጠበቅም። ፍቅር ተራ ሰራተኛ አይደለችም። አዳይ ተራ ሰራተኛ አለመሆኗን አንችም እኔም ምንም ልበናሻ አውቃን። እሺ አንተ እናኔ ወጣ ብለን እንዝናና። አደይ አዳይ እንሳላገኝ ምንም ነገር ማድረግ አልፈልግም። አደይ አደይ፣ ምንድን ነው ምን ለማድረግ የሞከርክ ነው? አደይ በቃ ሄዳለች። ተመልሳት መጣም። ዴቪት ግን እኔ ካንቺ በተቃራኒ ነው ማሰብ። አዳይ ትመጣለች ከዛም በኋላ እንደ በፊቱ እንኖራለን። አዎ አዎ አጥፍታለች፣ ግን ይቅርታ ይደረግላታል። እሺ ይቅርታ እሷ እንድርሳትና ትላንት ይልዱን ሂደ የጋበዝክበት ቦታ ጋብዘኝ። ከአንተ ጋር ብሆንም ምንም ነገር አይቆጨኝም። ፍቅር ትቀልጃልሻ። እየቀለድኩ አይደለም። ይሄ ትክክለኛው ጊዜ ነው ለአንተና ለእኔ ብላ ትለዋለች። አቤት ጉድ! በሀሳብ ተውጣለች ማለት ነው እንግዲህ አደይ የድሮ ምን በጣም ስታሰቃያት የነበረ ፍቅር እያሰበች በሀሳብ ተውጣለች። አደይ ምናባሽ ልታረጊ ነው የመጣሽ? እያለች ደሳለሽ። እንድናወራ ፈልጌ ነበር። ቆይ ለምንድን ነው ከዚህ ቤት እንድወጣ የምትፈልጊው? ይህ ሁሉ ነገር የምታረጊ? በይ ከመሬት ተነስሽ ምጠኝ። እንደምጠይኝ ለማወቅ ፈልግን ኮተተሽን ሰብስበሽ እዚህ ቤት ውልቅ በይ። በቃ አይገባሽም ከዚህ ቤት ማንም አይፈልግሽም። እኔማ እድሜ ዘላለሚን አንቺ ጋር አልሆንም። ቤተሰቦችን ሰርቼ ለመቀየር ነው እንጂ እንደ አንቺ ቤት ምን ሊኖር ይችላል? እና ታዲያ እኔ ምን ይመለከተኛል? ሁላችሁም ገደል መግባት ትችላላችሁ። አሁን ከፊቴ ልውጭልኝ፣ ዓይንሽም ማየት አልፈልግም። እኔ እናንተን አገልግዬ የቤተሰቦች ልኬ ማስደሰት በስተቀር እኔ ምንም ነገር ምንም አላደርግም። አደይ ውጭልኝ። በአንቺ ምክንያት ብዙ ሰው ነው ያጣሁት። ውጭልኝ። አንቺ ሰይጣን ውጭልኝ። ፍቅር፣ አንቺ ምን አጣሽ? የአንቺ ትንሽ ነገር እንኳን ቢኖር የት እንደምደርስ አሳይሽ ነበር። አደይ ውጭልኝ ብላት ራሷን ወረወረች። ራሷን ደግሞ ቀጥ አድርጋ አረገችው ማለት ነው። በጣም ታናደደች። ፍቅር አደይ አታስቢ፣ እንደ ቤት ሽዩ ፈልገሽ ነው? አዎ ፈልገው ነው። ከፍርቀ ጋር ለምን ሁላ ነገር እንዳደረገብኝ፣ ያች ፍቅር በገንዘብ ነው የገዛችው። እሱ ሌላም የነግረች ነገር የለም፣ ግን ሌላ ምንድን ነው ማወቅ ፈልጊው። እኔ ምን በደልኩት? ምን አስቀየምኩት? እኔ እኮ ማንም የሌለ ብቸኛ ሰው ነኝ ትላንት መጦ ባሰት ይመሰክራል። ባዶነት ነው የተሰማኝ። ማንም የለሽም። ጠንክሬ ብዬ ያቋቋምኳት እራሴ ያለሁት ለራሴ ብቻ ነው። ለምንድን ነው አደ የምትጨነቂው? አትደውይልም ነበር ደመቃ ሲነግረኝ፣ ረጅም ደቂቃ ስፈልግሽ ነበር። ደግሞ በስንት መከራ እንዳየውሽ። አንተ ቢሆን በጾሳ ጓደኛ እንጂ ምንም ነገር እንደ ወንድምነት የምታስበኝ ነገር የለም። ደሞ ደመቀ፣ ከጓደኛም በላይ ሁሉን ነገር ውስጤን ሁሉን ነገር እያወቀ እንዴት እንደዚህ ያደርገኛል? ፌስ ነው አዳይ። አዳይን በጣም ነው ያስከፋት ደመቀ። ግን እንዴት አስቻለህ? ከአንተ በላይ ችግሬን መከራ የሚያቀሰው አለ? በእርግጠኝነት ፍቅር የሰጠችኝ ብር ብታይ እንኳንም እንኳን ደግ አረግ ነው የምትይው። አይ ደመቀ ከኔገ ጋ ከላብ የተቀንሱ የመጣ ላብ ምን ያደርግልሃል? ይህ ከአንቺ ጋር ምን ያገናኘዋል? አንቺም ከዛች ሰይጣን ጋር ተገላገልሽ፣ እዛ ቤት መውጣትሽ ጥሩ ነው። እንኳን አንቺ ወጣሽ እኔም። እንኳን ብሩን አገኘው? ደመቅ አይደመቅ፣ ብሩን የታመጣ ታመጣ፣ እንደት እንደሰጠች አታውቅም። እኔ የትም ታምጦ ምን አገባኝ? የውልህ እኔ የለፈውበትን ደሞዝ የለፈውበትን ደሞዝ ጨምራ ነው የሰጠች። ደሞዝ ስትይ ማለት ፍቅር ነች እንዴ ደሞዝ መከፍለሽ? ባርኳን ተተታሰ ይልክላታ እሷ ነች የምትሰጠኝ። እሱ ግን ስታውን አንዴ የምትሰጠኝ አታውቅም። የምርሽን ነው እንዴ? አዎ። እና ፍቅር ተማሪ ናት። ስራዬ ስራዬ ላት እየታ መጣ ትሰጠኛለች። እቺ ፉንቃ እቺ ፉንቃ ደሞዝሽን ሰጣሽ አታውቅም ማለት ነው? ምንም እሷን ግን ለምጃታለሁ። ምንም ብታረግ ምንም አይገርመኝም። አንተ ግን እንዴት እንደዚህ ታደርገኛለህ? እንዴት እንደዚህ ታደርጋለህ? አይ በቃ ደመቀ እዚህ በላይ ጨዋታ አበቀን። ወድቄ ራሴን ስቼ ስላነሳችሁኝ ፈጣሪ ይክፈላችሁ ብላ የትም መሄጃ እንደሌለሽ አውቃለሁ። እሺ ስራ እስክታገኚ ድረስ ለምን እዚህ አትሆኚም? አሁን ሁለታችሁም፣ ለእናንተ በእኔ በእናንተ ቤት ለሁለታችሁም ለእኔ አስባችሁ ነው አይደል? እዚህ ጋር ሁኚ፣ ሁነሽ ነገሮችን አስተካከይ። ሁላ ነገር ብታስብለኝማ ከፍቅር ጋር ሁነህ ሆነ ሁላ ነገር ባላረግ ነበር። ንጉስ ልቀቀ ይል ይሄድበት ልቀቀ ትሄድ ይሄ ሁላ ስታት ይዘች ፉንቃዬ ነው። ምን ነካደማት? እኔ ጋር እንድትቆይ ማድረግ ነበረብህ። የማን እንደ የራስ ጉዳይ ነው። እሺ ወደ የት ነው የምትሄደው? አገባም የራስ ጉዳይ ብሎት ይሄዳል ማለት ነው። እንግዲህ እንግዲህ ፍቅርን አንጠልጥሎ ሊያመጣት እየሄደ ነው ደመቀ ማለት ነው አብረን የምናየው የሆነው አንቺም ፍላጎት ካለሽ እንግዲህ የሆነ አዴ መጣች አዴ ሳላስፈቅድ ስለመጣች በጣም ይቅርታ አንቺ ስራ ይቺ ልጅ ስራ ጀምራለች ምናምን አልተባለም ነበር እንዴ ለምለም የለችም ለምለም ብላይ ነው? ለምለም የለችም፣ ቤተሰቦቿን ነገር ልታስተካከል ሄዳለች። አንቺ ግን ቆይ፣ ሁሌ ከሰው ላይ ጥገኛ መሆን አይደብርሽም? ሄዱ ዝም በይ። እኔ ከረበሽኳቸው መሄድ እችላለሁ እንዴ። አደይ ነይ። ለምለም ከሌለች ምን እሰራለሁ? ለምለም አደይ ስትመጣ እዚህ ትቆይ ብላለች። እሱ ግን የአንቺ ምርጫ ነው። ካልፈለግሽ መሄድ ትችላለሽ። እሱማ እኔ አንተ ካልፍ ደስ ካላለ ብዬ ነው እንጂ ስራ አስተማገኝ እዚህ መሆን ደስ ይለኛል። ቆይ አንቺ ምንድን ነው ችግሩሽ? ምን በደልኩሽ? ሊዱ ሊዱ አትበይኝ። እዛ ስታባረርሽ ሌላ ጋ ስትኖሪ ነው እንዴ? አታፍሪም? ሊዱ ቆይ ምንድን ነው የሚያንጨረጭርሽ? እኔ የተጎደሁት እንደ ራሱ እንዳንቺ አልታጨው። አንተ ምንም ነገር አታውቅም? የራሳችሁ ጉዳይ ብላ ትታቸው ትሄዳለች። ምስኪን ቁጭ በይ አደይ ተቀመጪ። ምንድን ነው ፍቅር? ሳሎን የሆነ ነገር ማሳያለህ። ምንድን ነው የምታሳይኝ? እዛ ታየዋለህ። ተሸፍነዋለች። ፍቅር ምን እያደረገች ነው? ደግ ደግሞ ብለ የልሽ። ፍቅር ና ና፣ እዛ ሳይያለህ። ተነስ። አቤት የልዳ ሆናት ሽና። ተግባርሽ በፍጹም እንደዛ ምንም ተግባርሽ እንደዛ ይሆን? ለምን አብትሽን አታስከብሪም? ማን እኔ? ባወራ ብናገራቸው ከዛ ይባስ እንጂ የኔ ምንም ፋይዳ አይደርግልኝም! ለምለም እንደ ከምታስቢው በላይ እየተከራከረችልሽ ነው። እኔ እንኳን ጥያት እየሄድኩ ላንቺ፣ እንዴት ለራስሽ መቆም ያቅትሻል? ዛሬ ፍቅርን ተናግሪያት በወጣ ነገ ከሷ ሰው ሊገጥመ ይችላል፣ እሷን ለማመሰግንበት ቀን ሊመጣ ይችላል። ቴቴና ባርኮት ደግሞ ለኔ እንደ እናትና እንደ ወንድም ናቸው፣ ቤተሰቦች ናቸው። ካላደረግሽ አላደረግሽም ነው። እውነታውን እውነታውን ፊት ለፊት ነው መጋፈጥ ያለብሽ። ለምንም ለእኔ ትልቅ ነገር አድርጋልኛለች። ፈጣሪ ያክብርልኝ። እኔማ ምን አደረግኩ? ያንቺ ሁኔታ ቢያሳስበኝ ነው እንጂ አንቺ ምንም ካልተናገርሽ፣ ስለዚህ ስለዚህ ሌላ መዘዝ እንዳያመጣልሽ እንዳያመጣብሽ፣ ዝም አትበኝ። ራሽን አስከብሪ፣ ይላተን ማለት ነው። ምን እያረግሽ ነው አሁን? መብሳት ትችላለህ። ከዛ ሲያየ ወይን ምናምን ነው እንግዲህ። ፍቅር ልታሳሰተው እየሞከረች ነው። ደቪድ ፍቅር፣ ፍቅር፣ ምን ለማድረግ እየሞከርሽ ነው? ይሄ ምንድን ነው? በጣም ደብሮሃል። እኔም ደብሮኛል። ቤት ውስጥና ከአንተና ከኔ ውስጥ ሌላ የለም። ስለዚህ ከዴቪድ ጋር ለምን ጊዜ አናሳልፍን ብዬ ነው። ውድድከው ምንጭ ቃር ጓ አስፋፋ ላይ አንዳንዴ ኮ ወንድ ልጅ ካላፈቀራቸው በቃ ምንም ጥቅም የለውም። በነገር የለም አውቃለሁ። ትወጅኛለሽ እኔም እንዳንቺ መወዳት ማፈቅራት እኔም እንዳንቺ ማፈቅራት ልጅ አለኝ። ተረደኝ እንጂ ዴቪድ፣ ከዚህ ቤት ውስጥ እኮ ከአንተና ከባርኮት ውስጥ እኔ ማንም የለኝም። ከአንተ ጋር ስሆን የሚሰማኝ እንደስታ እኔ ከማንም ጋር አይሰማኝም? በቃ አብረን እንሆን ሁሉንም ነገር እንርሰው በፍቅር ክንፍ እንበል ዴቭ ከአንተ ጋር ሲሆን እኮ ሌላ ሰው ነው ሆኖ ቆይ ለምንድነው የፍቅርህን አያል ማየት ምትችለው ፍቅር አንቺ የሰውን ስሜት ሳትረጅ እኔ እንድረዳሽ ትፈልጊያለሽ እኔ ያንቺ አይደለሁም? መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም ለምን ቆይ ለምንድነው ማይሆነው ቆይ እኔ አንተ ጋር ለመሆን ምን ያንሰኛል ምን ያንሰኛል እስቲ ሚያንስሽን ዘወር ብለሽ። አንቺ እኮ በሰው ስቀይ የምትስደሰ ሳይጣንሽ። የሰው ስሜትን ለመረዳት ሰው መሆን አለብሽ። ሰው አይደለሽም እያልከኝ ነው? እኔ ካልኩሽ ስህተት ነው ካልሽ እውነትም ሰው አይደለሽም። ተውደብኝ እንግዲህ ድራማውን እንዳየ ደስ እንዳላችሁና ጥሩ ድራማ ነው ሰርች እያደርጋችሁ የሰራተኛ አደይ ድራማ ብላችሁ ማየት ትችላላችሁ። ይሄ ነበር ይሄን ይመስል ነበር የዛሬ ቪዲዮችን። እንግዲህ በድጋሚ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። በጣም ነው መወዳችሁ ማከብራችሁ እና ከታች ያለችሁን የደውል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሸር፣ ሰፖርት እንዲሁም ኮመንት አስተያየት ማስተካከል ያለብኝን ነገር ታች አስቀምጡልኝ። በጣም በራሳችን ስራ እስከምንመጣ